መሃሉ የኔ ነው። ላይታች ደፋ ቀና ብዬ ነፍሴ እስክትወጣ ዝዬ አሳሬን አይቼ ድፎይን ደፍቼ እጄን ስዘረጋ አስኳሉን ልበላ ለካሳባ ኖሮ በኋላ ተውተው ቁጭ አድርጎ የኔ ልጅ መሃሉ ለቄስ ነው ይቅርብ ብላንተ አይበጅ፣ ሲሉኝ ባን አመንኳቸው በድፎይን መሀል ሰጥተዋቸው። ላይታች ደፋ ቀና ብዬ ነፍሴ እስክትወጣ ዝዬ አሳሬን አይቼ እንቁላል ገዝቼ እጄንስ ዘረጋ አስኳሉ ልበላ ለካስ አባ ኖሮ ከኋላ ተው ተው ቁጫርዶ ወይኔ ልጅ መሀሉ ለቄስ ነው ይቅርብል አንተ አይሎች ሲሉኝ አባን አመንኳቸው የእንቁራሌን አስኳል ሰጠኋቸው። በዚያ አያያዛቸው አባን ፈረዋቸው። እኔ ላይታች ደፋ ቀና ብዬ ነፍሴ እስክትወጣ ዝዬ አሳሬን አይቼ ቂሴን አራቁቼ ጉልቻ ጎልቼ እልፍኜ ገብቼ እጄንስ ዘረጋ ወደ ሚስቴ ገላ አባ እንደለመዱት መጥተው ከኔ ኋላ፣ መሃሉ የኔ ነው ብለው እንዳይበጠብጡ፣ አደረፈጣሪ በሰርጌ ቀን አባ ፈጽሞ እንዳይመጡ።